መንግስት የየተቋማቱን አገልግሎቶች በአንድ ቦታ ላይ ተደራሽ ለማድረግ መሶብ የተሰኘ ልዩ የአንድ ማዕከል አገልግሎት መስጫን ወደ ስራ ማስገባቱ ይታወሳል። ይህ ማዕከል ኢትዮጵያ የጀመረችውን የዲጂታል ሽግግር ኢኮኖሚን እውን ለማድረግ ሚናው የጎላ ስለመሆኑ ሚኒስትሮች ተናግረዋል። ይሄ መገንባት፣ እውን መሆን እና ወደ አገልግሎት መግባት በኢትዮጵያ የዲጂታል ሽግግር ኢኮኖሚን እውን ለማድረግ አንድ ትልቅ እርምጃ ነው ትልቅ እርምጃ ነው። እንደዚህ አይነት ማዕከሎች ፋሲሊቲዎች ተገንብተው ስራ ላይ ካልዋሉ ዞሮ ዞሮ የምንፈልገው የለውጥ ሂደት በተፋጠነ ሁኔታ መቀጠል አይችልም። ስለዚህ ይሄ በጣም ትልቅ ምርታ የታየበት ለወደፊትም ትርጉም ባለው ሁኔታ የዲጂታል ኢኮኖሚ ግንባታ ሂደትን የሚያግዝ ማዕከል ነው። በዚህ ማዕከል 42 አገልግሎቶች ገብተዋል። አንድ ዜጋ ወደዚህ መጥቶ ወይም ማናቸውም ተገልጋዮች ወደዚህ ማዕከል ከገቡ በኋላ በአንድ ጊዜ ድሮ ጊዜ በተለያየ ቦታ ሄደው ጨርሷቸው ብዙ ጊዜ ጨርሷቸው የነበሩ አገልግሎቶችን በአንድ ማዕከል በዚህ ተገኝተው ጨርሶ የመውጣት ሁኔታን ፈጥሯል። ተቋማት እርስ በርሳቸው በመናበብ በቴክኖሎጂ የዳታ ሼሪንግ ወይም የመረጃ መጋራት ስርዓትን በመጠቀም አሁን ዓለም ደረሰበት የተባለበትን ቴክኖሎጂና የአርቲፊሻል ኢንቴሊጀንስን አቅም በመጠቀም የአገልግሎትን ለሕዝብ ለህብረተሰቡ የሚሰጠውን አገልግሎት በፈጣንና በፍጥነትና በውጤታማነት በሆነ መልኩ ውጤታማ በሆነ መልኩ ለመስጠት የሚያስችል ስርዓት መዘርጋቱን ማየት ችለናል። የአገልግሎት አሰጣጥን በማዘመንና ተጠያቂነትን ማስፈን የሚያስችል ማዕከል ስለመሆኑም አንስተዋል። በሲቪል ሰርቪሱን ከማሻሻል እንዲሁም ደግሞ ከሪፎርም ጋር አብሮ በማስተሳሰር የሚሰሩ ስራዎችን በተጨባጭ አገልግሎትን ከማዘመን ብቻ ሳይሆን ከማቀላጠፍ ለህዝብ ከመቅረብ አንጻር ፍትሃዊነት ያለው በተለይ ደግሞ ቅርብ የሆነ ቀልጣፋ የሆነ መታየት የሚችል በደንብ ትራንስፓረንት የሆነ ነው የሚባለው ብዙ ጊዜ ተጠያቂነትን ማስ ማስፈር የሚችል ስርዓት ተዘርግቶ ነው ያየ ነው። እዚህ ውስጥ የገቡት አሁን አስራ ሁለቱ ተቋሞች በተለይ ደግሞ አገልግሎቱን የሚሰጡት በጣም በፍጥነት ዲጂታላይዝድ በሆነ ወረቀት አልባ በሆነ አገልግሎት እንደሚሰጡ፣ ከዛ በተጨማሪም ደግሞ የሚመጡ ሰዎች ይህንን አገልግሎት የሚጠቀምበት ሁሉ ምንም አይነት ቅሬታ ካለው ራሱ ማቅረብ የሚችልበት መስመር በግልጽ የተቀመጠ ነው ከዛ አንፃር ለህብረተሰባችን ቃል በተገባው መሰረት ብዙ ነገሮች ቃል ተገብቷል። ነገር ግን ትግበራዎች ላይ ብዙ ጊዜ ጥያቄ ነበረ። ያንን በተግባር መለወጥ እንደሚቻል ምሳሌ የተቀመጠበት ነው። እንደ ሁለተኛ የዚህ የፋይዳ አገልግሎት እዚህ ውስጥ ገብቷል። በፋይዳ ደግሞ አብዛኞቹ አገልግሎቶቻችንን ከማዘመር አንጻር ትልቅ አቅም ትልቅ ፋይዳ ይኖረዋል። ፋይዳው ራሱ ማለት ነው፣ በጣም ከፍተኛ ፋይዳ አለው። ባለፉት አመታት የመንግስት አገልግሎትን ለማሻሻል በተለያዩ ተቋማት የተሞከሩ ብዙ ነገሮች አሉ። ይሄ የመሶብ አንድ ማዕከል አገልግሎት ግን ለብዙ ጊዜ ለመንግስት ተቋማት ፈታኝ የሆኑ ብዙ ነገሮችን በአንድ ጊዜ ይፈታል። አንደኛው ነገር የሰው ሀብት ስልጠናን በተመለከተ አሁን ዛሬም በጉብኝት ላይ እንዳየነው በዚህ ማዕከል አገልግሎት እየሰጡ የሚገኙ ሰራተኞች በሙሉ በጣም ጥሩ ስልጠና ወስደው ስራቸውን በአግባቡ ማወቅ ብቻ ሳይሆን ሰዎችን በአግባቡ ማስተናገድ ላይ ሌላ ቦታ ከምናገኘው በጣም የተሻለ አገልግሎት ነው ያየነው። ሁለተኛው ቴክኖሎጂ፣ ቴክኖሎጂም ላይ እንዲሁ በየተቋማቱ ሲሞከር ብዙ ፈተና አለ። ግን በዚህ ማዕከል ላይ አገር ውስጥ ያለን አቅም በመጠቀም የሁሉንም አገልግሎት በጣም በብዙ እጥፍ የሚያሻሽል ነገር ነው ያየነው። ይህ ማዕከል የተቋማትን ቅንጅታዊ አሰራርን የሚያጠናክርና በሀገራችን የአገልግሎት አሰጣጥ ታሪክ ውስጥ ትልቅ ለውጥ የታየበት ስለመሆኑም እንዲሁ ተገልጿል። እስከዛሬ ድረስ በሀገር ላይ ያሉ የተለያዩ ተቋማት በራሳቸው ቦታ ላይ በመሆን አንድ ሰው አገልግሎት ማግኘት ሲፈልግ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ይኖርበታል። የወረቀቶች ጋጋታ፣ የሰው ኃይል ግልት የሚፈጥር ነው። ይህ ዛሬ በሀገር ደረጃ የተዋወቀው ይህ ሞሰብ የአንድ አገልግሎት ማዕከል አንድ ግልጋሎት የሚፈልግ ዜጋ በአንድ ቦታ ላይ የብዙ ተቋማትን ሰርቪስ እያለ ምንም? ያልተንዛዛ ቢሮክራሲ አግኝቶ የሚመለስበት ሁኔታ ይኖራል። ይህ በመንግስትና በህዝብ መካከል ያለውን ግንኙነት፣ የመንግስትን ቅቡልነትን ወደፊት ከማድረግ አንጻር ህብረተሰቡ የመንግስት መብቱ የሆነውን ከመንግስት ማግኘት ያለበትን አገልግሎት በቀለል ባለመንገድ ማግኘት እንዲያስችል ያደርጋልና በሀገራችን ውስጥ በአገልግሎት አሰጣጥ ታሪክ ውስጥ እንደ ጥፋት ሊወሰድ የሚችል ነው። የትኛውም የመንግስት ተቋም ራሱን ችሎ የሚሰጠው አገልግሎት እንዳለ ሆኖ ከሌሎች ጋር መተሳሰር ተናቦ መስራት በጣም ትልቁ እሴት ነው እና ለተገልጋዮች እስከዛሬ ፈታኝ የነበረው በአንድ ተቋም ውስጥ እንኳን የአገልግሎት ማሻሻያ ቢደረግ፣ ግን ለዛ ተቋም አገልግሎት ሌሎች ግብአቶች ሲያስፈልጉ በጣም ብዙ እንግልት ያስከትል ነበር። እሱን ማስቀረት መቻሉ በጣም ትልቅ ፋይዳ ያለው ነው። ስለዚህ አንደኛ እዚህ ለገቡ ተቋማት በጣም ትርጉም ባለው መልኩ አገልግሎቶቻቸው እንዲያሻሽሉ ያደርጋል። ግን ከዛም በላይ ያለው ደግሞ ፋይዳ ሌሎች ተቋማት በያሉበት ተመሳሳይ የሆነ የአገልግሎት አሰጣጥ ማሻሻያ ማድረግ ይቻላል የሚለውን እና ደግሞ በአጭር ጊዜ በአግባቡ ከተመራ በጣም ትልቅ ለውጥ ማምጣት እንደሚቻል የሚያሳይ ነው። ለዜጎች ምቹ የሆነ ፈጣን፣ ቀልጣፋ እና ግልጽነት ያለበት የአገልግሎት አሰጣጥ ሰፍኖ ይህንን ለማረጋገጥ እንግዲህ በጊዜ ሂደት ይሄ ይሆናል። ያ ሲሆን አጠቃላይ የዲጂታል ኢኮኖሚ ሽግግር ይፈጠራል። የዲጂታል ኢኮኖሚ ይገነባል፣ ዘመናዊ ሀገር ይገነባል ማለት ነውና ይህን እያረግን እንቀጥላለን።